ሰዎች እንዲሳካላቸው ብዙ ነገር ይፈልጋሉ። የስኬቱ ዋናው ሀሳብ ይሳካላል ተብሎ ጥሩ መኪና መንዳት አይደለም። ይሳካላል ተብሎ ጥሩ አገር መሄድ አለ። ይሳካላል ተብሎ ጓደኞች የደረሱበትን አገር መድረስ ሳይሆን ይሳካላል ተብለ ስኬታማውን የክርስቶስን ሕይወት መኖር ነው። አሁን ይቅርታ አድርጉልኝ እንጂ የሞተ ሲነሳ ለማየት እዚህ ቤት አትምጡ። ሲጀመር የሞተ ለምን ይነሳል? ይሞት የኖረው እያስቸገረን ነው። በእግዚአብሔር ትክክለኛ ፕሮግራም ውስጥ ላይ የሰውን አስተሳሰብ እንዳትጨምሩ፣ ራሱ ባስበው በራሱ ሀሳብ ልክ ላይ ኑ እንጂ የእናንተን ሀሳብ አታሻሽሉም። አባቴ እኔ የደቡብ ልጅ ነኝ ገገማ ነኝ እንዳለው ፊቴንም፣ እንደምታይ እንደዚሁ ነኝ። አላሻሽልም። ገጠር የተቀበልኩትን ከተማ አምጥቼ ማቀጥንበት ጉዳይ የለም። ያው እንደወረደ ወፍራም ነው። እንጀራ ለመብላት ይህን ጤም መሆን አይጠበቅብንም። እንኳን መቀባት ሰው ሆነን መፈጠራችን አሪፍ እንጀራ ለመብላት ይበቃል። እኛ አሪፍ ኑሮ ለመኖር አይደለም ጌታን የተከተልነ። እናንተ ቤት የሌለው ነገር እዚህ ቤት አለ። ከእናንተ ቤት ይህንን ቤት ለየት የሚያደርግባቸው ሁለት ነገሮች፣ አንደኛው ይህን ቤት ስታስቡ የተረፍንበትም ያረፍንበትም ቤት ነው። ጳውሎስ ወንጌልን ይዞ ወደ ፊልጵስዩስ ግሪክ፣ ሰሜናዊቱ መቄዶንያ ከተማ ይዞ ሲገባ ክርስትናን ምንም ይግባ እንጂ እሱ ስለ ወንጌል በታሰረበት ወይን ቤት ውስጥ ላይ ሆኖ ታስሮ ስለ ወንጌል አውሮፓን፣ መካከለኛው አፍሪካን እና እስያን ይወርስ ነበር። እኔ ይሳካልሃል አላለል መቼስ፣ ወደፊት ትሄዳለህ አልልም። ወደ ኋላ ሳዘጋ ወደፊት የሚታይላቸው ሁልጊዜ ወደኋላ ለዘጉ ሰዎች ነው። ወደ ኋላ ያልዘጋህበት ወደፊት የሚከፈት ነገር የለም። ወደኋላ ኋላ ስዘጋ ነው ወደፊት የሚከፈተው። የውጩን መከራ ተወው፣ የውስጥን ሰላም ጠብቀው። የውጩን ባዶነት ተወው፣ የውስጡን ደስታ ጠብቀው። የውጩን መገፋት እርሳው፣ የውስጡን ደስታ ጠብቀው ለአንተ የውጭውን ዓለምህን አሸንፈ የምትወጣበት ብርቱ ጉልበት ውስጥ ላይ የተፈጠረው አቅም ነው። ሰው አፈር ላይ ራሱ አፈር ሆኖ ራሱ ይወጥራል። እንደ አፈር ነው። አንተ ራሱ አፈር ነህ። ተንቀሳቃሽ አፈር በማይነቃነቅ አፈር ላይ ቆሞ ሰው ይመስላል። አይደለም የረገጥከው መሬት ላይ እኮ ነው እስትንፋስ ሲለይ ተመልሰ የምትገባው። አንዳንዱ እኮ ክፍለ አገር ባሉ በእናቶችና በአባቶች እንባና ጸሎት እኮ ነው የሚኖረው እንጂ ሰዎች የሉም እኮ ሰዎች እዚህ እዚህ ያለ ዱርዬ እኮ አንተ፣ ምን ለማመጥበት? ምንም ጉዳይ ነው። አርፈ ስርዓት ያዝና ነው። ለኛ ለተለይ ሶስተኛው ትውልድ፣ በደቡብ አባቶች መልካምን ወንጌል ተቀብለዋል፣ እኛ ጋር ደርሷል። ትልቅ መልካም ነገር ጥለውልን፣ እንደኔ ለእኔና ለአንተ ሚኒም ሳይሆን ትልቅ ትርጉም የሚሰጠንም የሰጠን ወንጌል ነው። ከወንጌል ውጭ ውበት የለ። ክርስትና በርቶልን የምንጀምረው ሳይጨልም የምንጨርሰው የክብር ህይወት ነው። ባልበራልህ ስችበል እስቲ ይበራልህ። ባልበራልህ ነገር ላይ ገብተህ አትተራመስ የኔ አራዳ ስማ። እርድና እግዚአብሔርን ከማወቅ የሚበልጥ እርድና የለም። ክርስትና በቀደሙ አባቶች የወረደው ያ ህይወት ሞቶ ቢቀበርም ስጋቸው ድምፅ አለው ያወራል ኑሯቸው ብሎ እንደዘመረ አሰፋው መለሰ፣ በቀደሙ አባቶች መካከል የነበረው ክርስትና ሲተረጎም መዘመርም መስበክም ወንበር ሰባብሮ አጭሶ መሄድም መጮህም አልነበረም። ተረጋግቶ ማረፍና መኖር ነው። በሁለተኛ ሚስዮናዊ ጉዞ ወደ ሮም ባደረጉበት የወንጌል ስርጭት ላይ ከቀኑ ዘጠኝ ሰዓት ላይ ወደ ጸሎት ስፍራቸው እየሄዱ ሳለ እየተከተለቻቸው ስትረብሻቸው የነበረች በጣም መንፈሳዊ የምትመስል ሴት ጳውሎስ ግን እጅግ የተበሳጨባት እሷ የምትለው ንግግር ልክ ነው። ሴትዮዋን ዘንድሮም እናመጣት በዚኛው ትውልድ መካከል ላይ ሜጀር ዋን ፕሮፌት ትሆናለች። የምትናገረው ቃል ልክ ነው። የልዑል እግዚአብሔር ምኖች ባሪያዎች፣ የመዳንንም መንገድ የሚያሳዩአችሁ፣ በአጭሩ አቀባበል አድርጉላቸው፣ አጨምጭሙ፣ እልል በሉ፣ አጅቧቸው ነው እያለቻለች፣ እሱ ግን ይህንን ንግግር ጣልቶ ይህንና ላለመስማት በቁጣ መንፈስ ተሞልቶ ገሰጻት ይላል። ቅድም እንደ ነቢይ የምታወራ ሴትዮ አሁን እንደ ጅን ይወደቀች አላውቅም። አንድ ብርቱ መንፈስ፣ አማርኛ የማይሸውደው አንድ የአይን መከፈት፣ ጥሩ መዘመር ማይሸውደው፣ ጥሩ ሰባኪነት ማይሸውደው፣ ጥሩ አለባበስ ማይሸውደው አልፎ የሚያ የሚረዳ አንድ ብርቱ ቅባት ዛሬ በእናንተ ላይ በአና ከተማ፣ በአና ምድር ውስጥ ላይ ለምትኖሩ ለእናንተ ቅዱሳን ይህን ትንቢት እናገራለሁ። ዛሬህ መንፈስ ይፈሳ። እናንተ ቤት ላይ እንግዳ ቢመጣ ብላችሁ ጓዳው ላይ ከምታስቀምጡት እቃ ውጪ ሳሊዮን ላይ የምታስቀምጡ እቃ እጅግ የተመረጠ ነው። መቼም ጓዳ ላይ ምርጥ እቃ አስቀምጣችሁ ሳሊዮን ላይ የጓዳን እቃ ታስቀምጡ። የሚገርማችሁ ነገር እንጀራን የያዘ መሶብ በምንም ተአምር ሳሊዮን አይቀመጥም። ባዶ መሶብ ግን በጣም ቆንጅዬ ሆኖ የት ይቀመጣል? ምን እንዲታይ? ሰው ሁሉ የገባው ሁሉ እንዲያ። ግን ከሳሊዮን መሶብ እግዚአብሔር ይጠብቃችሁ። ውስጡ ባዶ ነው፣ የሚበላ እንጀራ የለውም። ሰው ሁሉ ቢመጣና ቢያይ ቤቴን ብለው በተለይ በተለይ ሴቶች ትልቅ ጥረት ያደርጋሉ እናንተ ቤት ብዙ የሚታይ ነገር እንዲኖር ማለት ነው። እናንተ ቤት የሚታዩ ብዙ ነገሮች እዚህ ደሳሶ እዚህ ደሳሳ ጎጆ ላይ የለም አይታይም። እንግዲህ ያውስ የናንተን ቤትና ይሄን ቤት የሚለየውን ነገር ልነግራችሁ ነው። እናንተ ቤት ብዙ ነገር አለ፣ እዚህ ቤት ግን አንድ ነገር ነው ያለው። ዛሬ ያለውን ያንን አንድ ነገር ነው የምናገራችሁ። ያም አንድ ነገር ምንድን ነው ካላችሁ፣ በልታችሁ የምትሞቱት እንጀራ ሳይሆን ሰምታችሁ የምትኖሩት ቃል አለ። ዛሬም እግዚአብሔር ለእናንተ ተበልቶ የሚሞት እንጀራ አይሰጣችሁ። ሰምተ ግን ከሞት በላይ ከችግር በላይ ሰምተ ከመከራ በላይ ሰምተ ከባዶነት በላይ ሰምተ ከብዙ መከራ በላይ የምትኖርበት ብርቱ ቃል ግናል። ያ ቃል ይነገራል። ጮና አሜን በሎ በደም። ይሄን ቃል ስማ። ላቫኪያ ፓሳ ጮና አሜን ብሎ በደም። ብዙ ሰዎች እንዲሳካላቸው ብዙ ነገር ይፈልጋሉ። የስኬቱ ዋናው ሐሳብ ይሳካላል ተብሎ ጥሩ መኪና መንዳት አይደለም። ይሳካላል ተብሎ ጥሩ አገር መሄድ አይደለም። ይሳካላል ተብሎ ጓደኞቼ የደረሱበትን አገር መድረስ ሳይሆን ይሳካላል ተብለ ስኬታማውን የክርስቶስን ሕይወት መኖር ነው። ይሳካላል ከተባልክ ዘንድሮ ይሄ ሕይወት ያገኘ አንድ ሰው ጮ አሜን ይበል በደም። ምንም አሁን እዚህ ጋር እንድትጀናተል አልፈልግም። ቀለል ብለ እግዚአብሔርን ቃል እንድሰማ ነው። በጣም ከደበረ መውጣት ትችላል። ጮና አሜን በሎ በደም። መጀመሪያም ያንተ አቋም ይህንን ቤት አስገባ እንጂ ይህ አቋም ለሰማይ አይሆንም። አጠገባቸው አለን ሰው ተነቃነቅ በሎ በደም። ይሳካላል ከተባለው ይሄንን ህይወት ኖርበት፣ ጥሩ መኪና አትንዳበት፣ ጥሩ ቤት አተስራበት፣ ስኬታማውን የክርስቶስን ህይወት ግን ኖርበት። ጮና አሜን ብሎ ባሃል። ይሄ ህይወት ሳትፈልገው ያልፈለከውን በረከት ያመጣል። ሳትፈልገው ጥሩ መኪና ያመጣል። ሳትፈልገው ጥሩ ቤት ይሰራላል። ሳትፈልገው ጥሩ ሀገር ይወስዳል። ሳትፈልገው ያልፈለከውን ነገር ያመጣል። ሲጀመር የጌታ ሕይወት ሲቀጠል የጌታ ነገር። በአጭሩ ይህንን ሕይወት ስትኖሩ ጌታ የመጀመሪያ ራሱን ይሰጣቸዋል። ቀጥሎ የራሱን ይሰጣል። አንድ ሰው ጨዋሜን ሂበል ባህል ጮናሜን፣ በልባሃይ ጮናሜን፣ በልባሃይ ዛሬ ስቤት ላይ የጌታን ሳይሆን ምን ፈልገው ጌታን ራሱ ጌታን ከፈለክ ጌታ ራሱን ከሰጠ የራሱ ነገር አይቀርብም። የራሱ ጥሩ ኑሮ አይቀርብም። የራሱ ጥሩ መኪና አይቀርብም። የራሱ ስኬታማ ሕይወት አይቀርብም። የራሱ የተባለውን ነገር ላለማጣት ቀድሞ ራሱን ማግኘት ጨምታ ተገበ ያለው ሰው ዛሬ በሉ እባካችሁ፣ ጀምሮ ራሱን ማግኘት ቀጥሎ የራሱን መውረስ የራሱን ለማግኘት ቀጥሎ ጀምሮ ራሱን ማግኘት። ራሱ ጠፍቶብህ የራሱን ነገር ማግኘት አይችልም። የእሱን ነገር ለማግኘት ጀምሮ እሱን ማግኘት አለብን። አሁንስ ሰላም ነው? አሁን ይቅርታ አርጉልኝ እንጂ የሞተ ሲነሳ ለማየት እዚህ ቤት አትምጡ። ሲጀመር የሞተ ለምን ይነሳል? ይሞት የኖረው እያስቸገረን ነው። የኖረው ሊድን ከሆነ ይነሳለን። የሞተው የሚነሳበት ምክንያት እዚህ ጋራ ዝንጥ ብሎ ለብሶ የቁም ተንቀሳቃሽ ሬሳ አለ፣ እሱን የሚያነቃልን ከሆነ ይነሳለን። አለበለዚያ ለምን ይነሳል? የሞተው ካስቸገረን የሞተው ለምን ይነሳ? የኖረው ያስቸገረን ከሆነ የሞተው ለምን ይነሳ? ጊዜ አትፍጭ። እሱን ለማየት አትምጣ። ስትመጣ ጌታን ለማየት ነው። አላቫካፓስ አላውቅም። ዛሬ የብዙ ሰዎች አይን ይከፈታል። ምን ሰራ እንግዲህ? የሞተ ይነሳል ብለን ካለን ኖሮ የረበሸን ሰውዬ ተመልሶ ሲነሳ ምን ያህል ሊረብሸን ጊዜ አትፍጭ። ሽባ ለመተርተር ብዙ ጊዜ አትፍጭ። ግድ የላችሁም፣ ሽባን ከመተርተር መሲሁን ማየት ይበልጣል። ጌታን ለማየት ግን የሚመጣ ሰው ሚኒም አይጎልበት፣ ተአምር አይጎልበት፣ ክብር አይጎልበት፣ ሞገስ አይጎልበት። በማትጎሉበት ክብር እግዚአብሔር ያስቀምጣል። እግዚአብሔር ትክክለኛ ፕሮግራም ውስጥ ላይ የሰውን አስተሳሰብ እንዳትጨምሩ። ራሱ ባስበው በራሱ ሀሳብ ልክ ላይ ኑ እንጂ የእናንተን ሀሳብ አታሻሽሉበት። አባት እኔ የደቡብ ልጅ ነኝ፣ ገገማ ነኝ እንዳለው፣ ፊቴንም እንደምታይ እንደዚሁ ነኝ፣ አላሻሽልም። ገጠር የተቀበልኩትን ከተማ አምጥቼ ማቀጥምበት ጉዳይ የለም። ያው እንደወረደ ወፍራም የለም። ጥሩ እንጀራ ለመብላት ጴንጤ መሆን አይጠበቅብንም። እንኳን መቀባት፣ ሰው ሆነን መፈጠራችን አሪፍ እንጀራ ለመብላት ይበቃል። እኛ አሪፍ ኑሮ ለመኖር አይደለም ጌታን የተከተልነው ሰላም ነው። ለማስፈረስ ጉዳይ አይደለም። መልእክተኛ ነኝ። አንተ ምንም የማድረግ ፕሮግራም የለኝም። እናንተ ቤት የሌለው ነገር እዚህ ቤት አለ። ከእናንተ ቤት ይህንን ቤት ለየት የሚያደርግባቸው ሁለት ነገሮች፣ አንደኛው ይህም ቤት ስታስቡ የተረፍንበትም ያረፍንበትም ቤት ነው። ተርፈናልም እንደገናም አርፈናል። ዝም በለ አንገት ነቅንቀና የምትሄደው አጽፍማ የለማ በያ ምንም ሁለተኛ ዝቤት ሲመጣ ህዝቡ መጽሐፍ ቅዱስ ማስታወሻ ይዞ ይመጣ። ትውልድ ከእውቀት ሲጸዳ ተሳዳቢ ነው የሚሆነው እግዚአብሔርንም አይፈራም። ከእውቀት ጽንድት ሲል ማለት ነው፣ ገብቶ ደፋር ይሆናል። እኛ የሰው ደፋር አንፈልግም። የወንጌል ደፋሮች ወንጌል። ይሄ ቤት ከብዙ ቤቶች ይህም ቤት ለየት የሚያደርገው ምንድን ነው? አንደኛ የተረፍንበትም ያረፍንበትም ቤት ነው። ያተረፈን ያ እውነት አምጥቶ እዚሁ ደሳሳ ጎጆ ላይ አሳርፎ ነው። የታሰርንበትም የተፈታንበትም ቤት ነው። ከታሰርንበት ፈቶ አመጣን። ለአመጣን ፕሮግራም መልሶ አሰረን። ቀረ ምንም የለም ከወንበር ውጪ። እዚህ ቤት ግን ቁጭ አድርጎ ለምን እንደሆነ አላውቅም ያስጮኸናል? ምንድነው ስንል ያሰረን ፍቅር። በነገራችን ላይ አንድ ሰው ተፈቶ ሲመጣ ተመልሶ ማያስር ከሆነ ይረብሻል ለተፈታበት ትክክለኛ ፕሮግራም ተመልሶ መታሰር አለበት። ጮና አሜን፣ በሎ አሜን፣ በደንብ አሜን፣ በሎ አሜን። ዛሬ ይሄ ክብር እንዲያገኛቸው ተመኝቼላችሁ እላለሁ። አሜን፣ ጮና አሜን፣ በሎ በደንብ አሜን። በነገራችን ላይ ክርስትና በቀደሙ አባቶች ሲተረጎም፣ ክርስትና በዚህኛው ትውልድ መካከል ሲታይ ሰፊ ልዩነት እንዳለው ሁላ ክርስትና በቀደሙ አባቶች የወረደው ያ ህይወት ሞቶ ቢቀበርም ስጋቸው ድምጽ አለው ያወራል፣ ኑሯቸው ብሎ እንደዘመረ አሰፋው መለስ በቀደሙ አባቶች መካከል የነበረው ክርስትና ሲተረጎም መዘመርም መስበክም ወንበር ሰባብሮ አጨሶ መሄድም መጮሁም አልነበረም። ተረጋግቶ ማረፍና መኖር ነው። በቀደሙ አባቶች ስለ ወንጌል የነበራቸው ትልቅ ድፍረትና ውስጣቸው የነበረው ትልቅ መረዳት ታስረው እነሱ በመፈታት ቸርች ይተክሉ ነበረ። የዘንድሮ ደግሞ ተፈቶ ቸርች ያፈርሳል። እግዚአብሔር ተፈቶ ቸርች ከማፍረስ ከመረበሽ ህይወት እግዚአብሔር ይጠብቃችሁ፣ አሜን። ተፈቶ ጳውሎስ ወንጌልን ይዞ ወደ ፊልጵሲዩስ ግሪክ፣ ሰሜናዊቱ መቄዶንያ ከተማ ይዞ ሲገባ ክርስትናን ምንም ይግባ እንጂ እሱ ስለ ወንጌል በታሰረበት ወይን ቤት ውስጥ ላይ ሆኖ ታስሮ ስለ ወንጌል ምን ይል መሰላችሁ? አውሮፓን መካከለኛው አፍሪካንና እስያን ይወርስ ነበር። የታሰረው ስጋው ነው። በእርሱ ውስጥ ያልታሰረው እውነት ግን ከወህኒ ቤት ወጥቶ በር ሳይዘው ጠባቂ ጠመንጃን ሳይፈራ አልፎ እስያን አልፎ ከተማይቱን አልፋችሁ የምትወርሱበት እውነት በእናንተ ላይ ዛር ይውደቅ። አልፎ ሰፈርን አልፎ መንደርን አልፎ ቤተሰብን አልፎ ዘርን አልፎ ከተማን አልፎ አገርን አልፎ ኢትዮጵያን አልፎ ዓለምን አልፎ የሚወርስ የወንጌል ክብር በእናንተ ላይ የወደቀ ይሆን። እጅን ከፍ አድርግና አሜን በለባሃይ ጳውሎስ፣ እነዚህን ጠቅላላ ሲወርሳቸው የነበረ ወይን ቤት ውስጥ ላይ ገብቶ ቁጭ ብሎ ምን ሆኖ ነው ታስሮ። ስለዚህ የፊልጵስዩስን መጽሐፍ እንዲህ ይለዋል፣ በመታሰር የተከላት ቤተ ክርስቲያን ታስሮ፣ ወንጌል ግን በእርሱ እየተስፋፋ እስያን፣ አውሮፓን አፍሪካን ወርስ ነበር ይላል። ዛሬ የመንፈስ መንፈስ በላችሁ ላይ ይውደቅ ጮና አሜን በሎ በደም ስለዚህ እነሱ በመታሰር የተፈቱ ናቸው። እኛ ደግሞ በመፈታት የታሰረን መሆናችን በቀደመው ትውልድ የነበረው የክርስትናው አተረጓገም ማንነት ትልቅ ልዩነትን አምጥቶ ሰላም ነው አፍጥቶ ጀል ብሎ ያኛል። አንዳንዱ እኔ ለኔ ይሳካል አለ። ለመቼስ ወደፊት ትሄዳለህ አልልም። ወደ ኋላ ሳዘጋ ምን አታገለኝ። ወደፊት የሚታይላቸው ሁልጊዜ ወደኋላ ለዘጉ ሰዎች ነው። ወደኋላ ኋላ ያልዘጋህበት ወደፊት የሚከፈት ነገር የለም። ወደ ኋላ ስዘቃ ነው ወደ ፊት የሚከፈተው ምን አታገለኝ አባቴ ምን ጦርነት ውስጥ ገባው አሜን ነው ይሳካላል የለም እኔ ልንገርህ ለእኔ ስኬት ስኬታማውን የክርስቶስን ክርስቶስን ህይወት መኖር ከሆነ እዚህም ቤት ራሱ ዛሬ ስመጣ ተሳክቶልኝ ነው የመጣሁት ምንም አባብልህ ጉዳይ የለም ክርስትና ማለት መዘመር ክርስትና ማለት መስበክ በዚህ እይታ ክርስትና ማለት በየኮንፈረንሱ እየሄዱ የመጮህ ጉዳይ ሳይሆን ክርስትና ህይወት ነው። ክርስትና ማለት የውጩን ዓለም መከራ፣ የውጩን ዓለም ስቃይ፣ የውጩን ዓለም ባዶነት፣ ጨለማ የምንረሳበት የውስጥ ሰላምና ደስታ ነው። ጀላባን ስለዚህ የውጩን መከራ ተወው፣ የውስጥህን ሰላም ጠብቀው። የውጩን ባዶነት ቶ የውስጡን ደስታ ጠብቀው። የውስጡ የውጩን መገፋት እርሳው። የውስጡን ደስታ ጠብቀው። ላንተ የውጩን ዓለምህን አሸንፈ የምትወጣበት ብርቱ ጉልበት ውስጥ ላይ የተፈጠረው አቅም ነው። ይህ አቅም ዛሬ በአንተ ላይ ይለቀቅ በአንቺ ላይ ይለቀቅ። ጮና አሜን በሎ በለ። የሚታየውን የውጩን ዓለም ባዶነት፣ የሚታየውን የውጩን ዓለም ጨለማ ሰብረ የምትወጣበት የተፈጠረው ውስጥ ላይ ያለው ይሄ አቅም ነው። ይሄ ደስታ ነው። ይሄ ሰላም ነው። ውስጥህን ጠብቀ ውጭውን ትወርስበታለ። ውስጥህን ጠብቀ ውጭውን ታገኘዋለ። ብድግ በልና አሜን በለባሃይ ይሄ ሳታን አዳባ ክብር አልፎ ይሄዳል። አልፎ አናን ይወርሳል። አልፎ ሳሪስን ይወርሳል። አልፎ አዲስ አበባን ይወርሳል። አልፎ ደቡብን አልፎ ሰሜንን አልፎ ምዕራብን አልፎ ደቡብን አልፎ ኢትዮጵያን አልፎ ኤሽያን ይወርሳል። ጮላ ርበልበ ራ አዳዳጳሳ ይሄ መንፈስ ዛሬ በአንድ ሰው ላይ ይወድቀ አለውቅም እግዚአብሔር በውስጥህ ላይ የሚፈጥረው አንድ ብርቱ ጉልበት አለ። ብርቱ እሳት አለ። ብርቱ ሰላም አለ። ውስጥ ላይ የሚፈጠር ብስቱ ረስታለ ውስጥህ ላይ ያለውን ደስታ ያ የውጩን ዓለም ሀሰን ተሸንተ አሸንፈዋል። አልዳና ሼካ ታራ ባራባሳ ሶስት ጊዜ ጩኸና አሜን በለበሃይ። ድገም እንደገና፣ ድገም እንደገና ለመጨረሻ ወይ ሩጥ ወይ ፍረት የሆነ ነገር ፍጠር። ጩኸና አሜን በለበሃይ። ይህ ነው ክብር ይሄ ነው ወንጌል፣ ይሄ ነው ኃይ፣ ይሄ ነው ክብር፣ ይሄ ነው መሄድ፣ ይሄ ነው መውረስ፣ ይሄነው መኖር። ጨውና ምን በሎ ባይ ይሄ ነው ብርሃን፣ ይሄ ነው ወንጌል፣ ይሄ ነው ክርስትና፣ ይሄ ነው መቀባት። ማታ ራከረቦ አው ይሄ ነው ክርስትና ማለት የውጩን መከራ፣ የሚታየውን ዓለም ስቃይ፣ መገፋት የሰዎችንም ፊት መጥቆር ማጣትና ድህነት ቁስቁልናር የምታሸንፍበት የውስጥ ሰላም፣ ደስታ፣ የውስጥ እረፍት ህይወት